በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበሩ አባታችን ሊቀ ካህን መላኩ መኮንን፣ አባቶች፣ ካህናት፣ መነኮሳት፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ። ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እርሱም ከእናንተ ጋር ሳለሁ አላቸው። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 46 ላይ እርሱም ከእናንተ ጋር ሳለሁ በሙሴ ህግ፣ በነቢያት በመዛሙርትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርኋችሁ ቃል ይህ ነው አላቸው። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሓና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተ ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ይሄ ኃይል ከሌለ ችግር ነው። ዓለም አይቻልም። ተንኮለኛው፣ ግፈኛው፣ ሸረኛው አይቻልም። ይሄ ኃይል ከሌለ በሰላም በእግዚአብሔር ጸጋና ሞገስ ማገልገል አይቻልም። ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ይህን ኃይል ሊሰጥ ወደ ሰማይ ከፍ ከፍ ይላል። ይህ ኃይል ከሌለ ቤተ ክርስቲያን በአሕዛብ መካከል የምትገልጥበት ጸጋ ያጥራታል። ይሄ ኃይል ከሌለ በየመዘመኑ የሚነሱ ጨካኞችና መናፍስት የጎዳቸው ለክፉ ስራ የሚዘጋጁ ይበዛሉ። ይሄ ኃይል ከሌለ የሰዎች ልብ በመንፈሳዊ ነገር ካልተነካ የዲያብሎስ አሰራርና የጥፋት ዘመቻው በጣም የጠነከረ ይሆናል። ለምቀኞች የተዳረግን እንሆናለን። ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ለዚህ ኃይል አለማችን ብዙ አይነት ኃይሎችን ለመፍጠር ትግል ያደርጋል። ማቴሪያላዊ ኃይል አለ። እንደገና ደግሞ የሰው ኃይል አለ። የስጋ ኃይል፣ የገንዘብ ኃይል አለ። በምድራችን ላይ ኃይላቸው የበዛ ብዙ ነገሮች አሉ። ሀብት በራሱ ኃይል ነው። የራሱ የሆነውን ዘመቻ ያከናውናል። የራሱን ትግል ያደርጋል። ስልጣን የራሱ የሆነ ኃይል ነው። ያ ስጋዊ ስልጣን በዘመኑ ለመውደቅም የሚሆን ለመነሳት ለክብር ይሆን ለውርደት፣ ራሱን የቻለ መንገድ አለው። ይህም ኃይል ነው። በጨለማ ላይ ደግሞ መብራትም ሲጠፋ መብራት ኃይልም ይባላል። ይህም ኃይል ነው። ኃይል ብዙ ኃይል አለ። ብዙ ኃይሎች አሉ። እነዚህ ብዙ ኃይሎች በተቻለ መጠን የሰው ልጅን የሚፈታተኑ ናቸው። አንዳንዶቹ የሰው ልጅን እያባበሉ እድሜውንና ጊዜውን የሚያታለሉት ናቸው። አንዳንዶቹ ደግሞ በቀጥታም ይሁን በተዘዋዋሪ መንገድ የሚጎዱትም አሉ። ክርስቶስ አሁን የተናገረው ኃይል የገንዘብም፣ የስልጣንም፣ የማዕረግም የመብራት ኃይልም ኃይል አይደለም። አሁን ክርስቶስ የተናገረው ኃይል ኃይል እስክትለብሱ ድረስ የመንፈስ ቅዱስ ኃይል ነው። የምን ኃይል ነው? የመንፈስ ቅዱስ ኃይል ይሄ ኃይል ማንም አያሸንፈውም? ይሄ ኃይል መጀመሪያ ጌታ እንዲወለድ ምክንያት የሆነ ኃይል ነው። መንፈስ ቅዱስ ባንቺ ላይ ይመጣል የልዑልም ኃይል ይጸልልሻል፣ አይደል ያለው የልዑልም ኃይል አለው። በቃ ይሄ ኃይል ሄሮድስ አያገኘውም። ይህ ኃይል ለማሳደድ ገና እድሜውንና በለጋ ጊዜ ለማጥፋት የሚሞክር ሁሉ አይደርሱበትም። ይህ ኃይል በገዛ ፈቃዱ ራሱን ሲሰጥ ብቻ የሚከናወን ነው። በቤተልሔም ተወለደ። የመወለድ ህግን ለእኛ ሰጠን፣ የመወለድ ኃይልንም አካፈለን። በክርስቶስ ክርስቲያን እንድንባል ጸጋውን ሲሰጠን፣ የልዑል ኃይል ይጸልልሻል በቅዱስ ሉቃስ ወንጌል ምዕራፍ አንድ ላይ ያለው ቃል ነው። የቅዱስ ገብርኤል ኃይል መጣና ለቅድስት ድንግል ማርያም የነገራት ነገር ቢኖር ይህንን እውነት ነው። ይህንን የሰማይ ኃይል ነው። በአካል ሲገለጥ ደግሞ በሚከተሉት ሁኔታዎች ውስጥ ህይወታችን ተያዘ። ሰው የመንፈስ ቅዱስ ማደሪያ ሆነ። እመቤታችን የመንፈስ ቅዱስ መኖሪያ ሆነች፣ ማደሪያውም ሆነች። በመጨረሻም መንፈስ ቅዱስ በአካል ተዋህዶ ሰው ሆነ። በመንፈስ ቅዱስ ኃይል ተጸነሰ፣ በመንፈስ ቅዱስ ግብር ተጸነሰ። ከተጸነሰ በኋላ ሰው የሆነ አምላክ አምላክ ሰው መሆንን አካፈለን። እንግዲህ ይህንን ኃይል ደግሞ እሱ ወደ ሰማይ ሲሄድ ከአባቱ ሊልክልን ቃል ሆኖ ከእግዚአብሔር ቃል ሆኖ መጣ። ቃል ስጋ ሆነ። ከዛ ደግሞ እንደገና ተመልሶ ወደ አባቱ በስጋም በአካልም ሞትን ከሻረ በኋላ ወደ ሰማይ ሲወጣ መለኮታዊ ክብሩና ኃይሉ ያው ሆኖ ሳለ፣ አንድ ሆኖ ሳለ አባቴ ይልክላችኋል። ይህን ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እንደዚሁ አልደም በአካል ተገኝቶ የነበረባትን ዓለም እንደገና በመንፈስ ቅዱስ የተባረከች እንድትሆን የአባቱን ፈቃድ ከኛ ጋር አዋሃደው የራሱን ፈቃድ ደግሞ እኔ ሲሄድ እልክላችኋለሁ። ይሄን የሚላክልን ኃይል ደግሞ የሰውን ልብ የሚያቅ አያች የተንኮል ቦታዎችን የሚያፈርስ የምቀኞችን ኃይል የሚሰብር የመናፍስትን ጉዞ የሚያዳክም ደውያቶችን ጸጥ የሚያደርግና የሚያድን ይሄ ኃይል የዓለምን ምስጢር የሚያሳውቅ ሰማያዊ ረአይን የሚያሰጥ እና እለት እለት ከላይ ካለው ኃይል ጋር የሚያገናኝ በቃ ደንበኛ የመገናኛ ኃይል ሆነ። ስለዚህ ይህን ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። መጀመሪያ እጆቹን የሚከተሉት ሂደቶች አሉ። ለዚህ ኃይል እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። እነዛ በምስክማር የተቸነከሩ እጆች ለባርኮት ዋሉ። ከትንሣኤ በኋላ ሞት ከተሻረ በኋላ፣ ወደ እርገት ወደ መጨረሻው ፍጻሜ ላይ ሲደርስ የሚባርኩ እጆች ናቸው የተቀየሙ ወይም ያኮረፉ እጆች አይደሉም። ምስማርና ጭንካር በበሳበት መልኩ የተጎዳ ሰው እንዴት ይባርካል? እሱ ግን ፍቅሩን በሙሉ ፍቅር፣ በቃ ከሰው ልጆች ጋር ያለው ድንቅ ቸርነት መባረክ ሆነ። አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። የመንፈስ ቅዱስ ኃይል መኖሪያ የሚሆነው ምን የሚያደርግ ነው ማለት ነው? እዚጋ ደግሞ አንደኛ የክርስቶስ ባረኮት የደረሰው የእርገቱ መንፈሳዊ ጸጋ እምነት በውስጡ ያደረ፣ በሁለተኛ ደረጃ ደግሞ ያንን ማጽደቂያው ማኅተም ማረጋገጫው መንበርከክ ነው። ሰገዱ፣ ሰገዱለት። ሰብአ ሰገል መጀመሪያ ሰገዱለት። አሁን ደግሞ ሲሄድ ሐዋርያት ሰገዱለት። ሰብአ ሰገል በግርግም ውስጥ በቤተልሔም ሰገዱለት። አሁን ደግሞ በቢታንያ ወደ ላይ ከፍ ከፍ እያለ በሚሄድበት ጊዜ የመሸኛው ስጦታ ስግደት ነበር። ይህ ስግደት የክብር ስግደት አይደለም፣ የጸጋም ስግደት አይደለም፣ የስጦታም ስግደት አይደለም። ይህ ስግደት የአምልኮት ስግደት ነው። ሰብአ ሰገል የመጀመሪያው ልደት ላይ የአምልኮት ስግደት ሰጡ። አሁን ሐዋርያት ከፍ ከፍ ሲል ደግሞ የአምልኮት ስግደት ሰጡ። ሲወለድም ስግደት ነበረ፣ ሲያርግም ምናለ ማለት ነው? ስግደት ነበር። ይህንን መንፈሳዊ ቡራኬ ነው ዛሬ ብዙዎቻችን የተው ነው። ቀደም ሲል የነበሩ አባቶች ጊዜያቸውና ዘመናቸውን በስግደት መንፈሳቸውን ይባርኩ ነበር፣ ያጽናኑ ነበር። ውስጥ በራስህ ደግሞ የምትባርከው ነገር ቢኖር ይሄ የአምልኮት ስግደት ነው። ሰዎች አምልኮት ስግደትን ከተዉ ከየትኛውም ክፋት አይመለሱም፣ ከየትኛውም ተንኮል አይመለሱም። የትኛውንም ግፍ ለመፈጸም የተዘጋጁ ይሆናሉ። የአምልኮት ስግደት ምን ጊዜም ቢሆን የጸሎት አንደኛው ክፍልና አካል ነው። ዛሬ ብዙ አገልጋዮች በአምልኮት ስግደት ውስጥ ስለማይኖሩ ሁለትና ሶስት አራት አፍ ይኖራቸዋል። በዚህም ላይ ደግሞ የአለማመንም ችግር በራሱ አለ። የውስጥ ሕይወት ላይ ያለ ጉዳት እነዚህ እነዚህ ተደማምረው መንፈሳዊው ኃይላችን ከላይ የምንለብሰው ሳይሆን ከስጋ ብቻ የምንኖረው ከስጋ ብቻ የምናከናውነው ይሆናል። ስለዚህ የእግዚአብሔር የሆነው የክብር መግለጫ የሚሆነን ኃይል እናጣለን። እና የአምልኮት ስግደት ሰገዱለትና በብዙ ደስታ ከስግደት በኋላ ደግሞ ምን አለ ማለት ነው? ደስታ አለ። ሰዎች ደስታ ርቋቸው ሁል ጊዜ የተሸማቀቀውን ዓለም ይገፋሉ። በየጊዜው ያሉት ፈተናዎች አላቋረጥ ሲላቸው ደስታ ርቆኛል ብለው ይበሳጫሉ። ደስታ ያለው በምግብ ውስጥ አይደለም። ደስታ ያለው በመጠጥ ውስጥ አይደለም። ደስታ ያለው በአምልኮት ውስጥ ነው። መስገድ ስትጀምር ነው እውነቶች የሚታዩት እውነቶችም የሚገለጡት እና በብዙ ደስታ ወደ ኢየሩሳሌም ተመለሱ፣ ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይለናል። አሁን የመንፈስ ቅዱስ ጊዜና ሰዓት ደረሰ። በአስረኛው ቀን ያ ታላቅ መንፈሳዊ እሳት መጣ፣ ባረካቸው። የጵራቅሊጦስ ጊዜና ዘመን ደረስን። ጌታችን ወዳይታችን ካረገ በኋላ ይህንን ኃይል ሊሰጠን ወደደ። ያ ኃይል ለቤተ ክርስቲያን ምርኩዝ ሆኖ እስከዛ ድረስ ያው ቤተ ክርስቲያን አለች፣ ክርስቲያኖች አሉ። ያ ኃይል ባይኖር ኖሮ በአንድ ዘመን ያሉ ነገስታት ሁሉንም ነገር አወዳድመውና ፈጻጽመውት አብቅቷል ክርስትና ማለት ይችሉ ነበር። ብዙ ነገሮች ከዚህ በፊት እንደወደሙት አይነት እንደዛው አውድመው ደብዛውን ያጠፉ ነበር። ግን አይቻልም። ኃይል እስክትለብሱ ድረስ ያለው መንፈሳዊ መለኮታዊ ኃይልን ለቤተ ክርስቲያን የሰጣ ጸጋ ስለሆነ ያው እስከ ዛሬ ያለ በተለይም እኛ ኢትዮጵያውያን ያው እስከ ዓለም ፍጻሜ ጊዜ ድረስ እምነታችን ምንም ቢደክም ተመልሶ እንደገና ያገረሻል እንጂ ዝም ብሎ ተጨፍልቆና እንደ ጊዜው ሁኔታ ያበቃል የሚባልለት ጉዳይ አይደለም። አበቃ የተባለበት ጊዜ እንኳ ነበረ እኮ በዛ በስልሳዎቹና በሰባዎቹ ዘመን የዘመን ሀያላን በጣም ብዙ ፎክረው ነበረ። ግን የገሃነም ደጆች አይችሏትም የሚለው መንፈሳዊ ጸጋና ኃይል ጊዜና ዘመን ሲደርስ ሁሉም ነገር የተዘጋውም ተከፈተ፣ የተበተነውም ተመለሰ የተቋጠረውም ተፈታ። እንደገና ደግሞ ሌላው መፍረስ ለሌሎች ሆነና ቁጭ አለ። ዛሬ በዛን ጊዜና ዘመን ቢሆን ይሄን ኃይልም መሰብሰብ ባልቻልን ነበረ። ነገሩ እንደዛ የሚቀጥል ቢሆን ኖሮ የሰው ስርዓት ስለሆነ ሰዎች ሲፈርሱ አብሮ ይፈርሳል። የኢኮኖሚው ሲፈርስ አብሮ ይፈርሳል። ወይም ማዕረግ ሲፈርስ አብሮ ይፈርሳል። የእግዚአብሔር የሆነው ነገር ግን አይፈርስም። ለምን? ኃይል እስክትለብሱ ድረስ ያለው ከሰዎች የሚመጣ ኃይል ሳይሆን ከእግዚአብሔር የሚለቀቅ ኃይል ነው የመንፈስ ቅዱስ ጠበቃ ነው። እና ይህንን ለመቀበል ደግሞ ይ ለመቀበል መንበርከክ ያስፈልጋል ማለት ነው፣ መስገድ ያስፈልጋል። ከዛም በመንፈሳዊ ደስታ ነው። አገልግሎትን ስራ አለብኝ ሳይሆን የእግዚአብሔር አገልግሎት አለብኝ ማለት አለብን። ዛሬ ብዙዎቹ አገልጋዮች ስራ አለብኝ ይላሉ ስራ እንጂ አገልግሎት መንፈሳዊ አገልግሎት አይደለም። ስራ እየሆነ ነው። አሁን የተቸገር ነው። ስራ መሆኑ በራሱ ደግሞ መናፍስቱ የበለጠ ድፍረት እንዲያገኝ አደረገው። እሱም አብሮ ሰራተኛ ስለሆነ ማለት ነው የሚሰራው ስራ አብሮ ይሰራና፣ በኋላ ግን ወደ መንፈሳዊ ግብህ እንዳትደርስ ሁልጊዜ የራሱን የሆነ ወጥመድ በማዘጋጀት ከህሊናችንና ከአእምሯችን በላይ የተወሳሰቡ መንፈሳዊ ፈተናዎችን ያመጣብናል። ስለዚህ የመንፈስ ቅዱስ ኃይል በህይወታችን፣ በዘመናችን እንዲኖር በአምልኮታችን ውስጥ ሁልጊዜ ደስተኞች ልንሆን ያስፈልገናል። ያ ጸሎት ሰዓት ደረሰ እያልክ የምትጸልየውም ከሆነ ሰይጣንም ፈርተህ፣ ይሄም ሌላ ችግር ነው። አሁን ብዙዎቹ ጸሎት ለማድረስ ሲያስቡ ነጋ መሰለኝ፣ እንደው እቺ ጸሎቴ እንዳትቋረጥ እንደው እየፈራ ነው። የደስታ ህይወት የለውም። ለጸሎቱ ጊዜ የሚሰጠው ጊዜ ከኑሮ ውስጥ የተወሰነውን ይበላብኛል ብሎ እየፈራ ነው። ይሄ ደግሞ በትክክል መንፈሳዊ ህይወት ላይ ያለንን ፍቅር ደካማ መሆኑን ያሳየናል። ሌላው ሰይጣኑም ይታዘበናል። አንዳንድ ድርጊቶችን አከናውኖ ለጸሎት የምንሰጠው ጊዜ ላይ ማምከን ከቻለ በሌላው ወቅት ላይ ያችን እንደ አንድ ትልቅ መረጃ በመውሰድ ታዝቦን የድካም ጊዜ እየጨመረልን ይመጣል። መንፈሳዊ አቋማችን ላይ ያለውን ድክመት የሱ ማጠናከሪያ ያደርገዋል። ስለዚህ በውስጣችን ለጸሎትና ለመስጋና ስንዘጋጅ ፍጹም ደስተኞች ልንሆን ይገባል። ከፊታችን ኃያል አምላክ ንጉሱ በብዙ መንፈሳዊ ኃይል እንደሚጎበኘን እንደሚጠብቀን ምንፈልገውን፣ እንደሚሰጠን፣ እንደሚባረክልን ውስጣችን ይህንን መንፈሳዊ ነጻነት ማግኘት መቻል አለበት። ይህንን ነጻነት ነው ሰይጣን የሚነጥቅህ። ይሄ ነጻነት ዓለም ነገስታት፣ መሪዎች፣ መኳንንቶች፣ ማዕረግ፣ ስልጣን አያመጡትም። ይህን የውስጥ ነጻነት እንጀራ፣ ዳቦ፣ ገንዘብ፣ ልብስ፣ ማዕረግ፣ ከላይ የሚታይ ነገር ሊሰጡህ ይችላሉ። ከውስጥ ግን የሚሰጥህ የሰማይ አምላክ ነው። ይህን ነው ከውስጥ ማግኘት የሚያስችለውን። ኃይል እስክንለብስ ድረስ ነው በኢየሩሳሌም ከተማ ቆዩ ማለት በጽራሀ ጽዮን መንፈስ ቅዱስ የወረደበት ቦታ፣ በዛ ቦታ ላይ ቆዩ አላቸው። እነሱም እዛ ቆዩ። ዳዊትም እንዲህ አለ፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ዘንበል አለልኝ ቆይቼ ነው ቸኩዬ አይደለም። የከውጭ ሀገር ብትመጡ አሁን ብዙ ሰዎች አላችሁና ትቸኩላላችሁ። እግዚአብሔር የሚለው ቆይቼ ነው። እናንተ ከስራችሁ ከኑሯችሁ ከጊዜያችሁ ጋር ነው የምታስቡት። እግዚአብሔር ለእናንተ ያለው ሀሳብ ደግሞ ብዙ ነው። አንዳንዶቻችሁ እዚህ በደንብ መንፈሳዊ ኃይል ምን እንደሚመስል እንድትገነዘቡም ሊሆናል ይችላል። ዝም ሲል ሌላው በጠላታችሁ ላይ ያላችሁ መንፈሳዊ ንቃት እንዲበረታ ነው ዝም የሚላችሁ። በሌላ በኩል ደግሞ መንፈሱ ከወጣላችሁ በኋላ የሚገጥማችሁ ችግር ደግሞ ሌላ ጥጋብ ስለሚሆን ዝም ይላችኋል። እዚህ ጊዜ ለበጎ ነው እንድማርበት እግዚአብሔር ፈቅዷል ማለት ነው ነው እንጂ አልወጣልኝም፣ እዛ ሄጄ በቃ ብለ ተስፋ የምትቆርጥ ከሆነ ሲኦል ነው ይዞ ሄድ። እሱ ችግር የለበትም። ግን የእግዚአብሔርን አላማ ነው ማወቅ መጠበቅ ያለብን። ዳዊት ያለው ምንድን ነው? ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ መቆየቱ መካከል መቆየቱ መካከል እልህ መግባት የለብንም በመቆየቱ መካከል እግዚአብሔር ለበጎ ነው ይህን ያህል ጊዜስ መማሬ ቀላል ነው ወይ ይህን ያህል ጊዜስ ማወቄ ቀላል ነው ወይ ነው ትልቁ ነገር እና የምንገነዘባቸውን ነገሮች ከልቦናችን ውስጥ ሰይጣን ስለሚሻማ እኛ የምናየው እዚህ አውቶቢስ ወይም መተን ከፍለን እዚህ መቀመጣችንን ኢኮኖሚ ማውጣታችን ከኑሯችን ውስጥ የተወሰነው ክፍል በመጓጓዣ መጨረሳችን ይሆናል በረከቱን አናስ ተውለው ከእጃችን ለሚወጣው ብቻ ነው ግምት የምንሰጠው ያም ደግሞ በራሱ መንፈሳዊ ብስለት ላይ ያለን ድክመት በግል እንደው እንዴት ነው በግለኝነት ብቻ የምናስብ ከሆነ በራሱ ብዙ ማስተዋሎችን ይከለክለናል። እና በኢየሩሳሌም ከተማ ቆዩ። ምን እስክትሉ ድረስ? ኃይል እስክትለብሱ ድረስ። ያ መንፈስ ቅዱስ ሲመጣ ጴጥሮስ በነገስታት ፊት መቆም ቻለ። ያንን ኃይል ስለከለበሱ በኋላማ፣ በቃ አንድ ቃል ሲናገሩ የህዝቡ ልብ ብቻ ይቀልጥና፣ እረ የእናንተ ማህበር ይመቻል እያሉ ሁሉም ወደ መንፈስ ቅዱስ ማህበር እየመጣ ልባቸው የተነካ በሶስት ቀን ትምህርት ብቻ ወደ 3000 4000 ህዝብ ህሊናቸውና ልቦናቸው ተነክቶ ከጌታ ሐዋርያት ህይወት ውስጥ ገቡ። የኛ ልብ አይነካም? ለምን አይነ ጥላ አብሮ እየተወለደ የኛን ልቦናና ህሊና ለመንካት ስንት አመት ይኸው ታገልን እኮ ስንት አመት፣ ከጎርጎሪዮስ ጀምሮ ስንት ምክንያቱም ውስጥ ያለው ኃይል የመንፈስ ቅዱስን ኃይል የሚጋፋና በዘር ምክንያትም ራሱ የሚከራከር ነው አልሰጥም እያለ ለእግዚአብሔር ለእግዚአብሔር ልጅነት አልሰጥም ልጄ ነህ ዘሬ ነህ እያለ የሚታገለን ጠላት እጅ ውስጥ እኮን ያለ ነው አይደለሁም ደግሞ ለማለት የእኛ ዝግጅት ደግሞ ያጥራል እኔ ዘር አይደለሁም በቃ ድሮ ነበራ የድሮ ድሮ ቀረ በእግዚአብሔር ዘንድ የድሮውንም ሽሮ አዲስ ኪዳን ፈጥሮልናል አይመለከትህም የምንልበትን መንፈሳዊ ወኔ ለማበርታትና ለማጠናከር የግድ ከእግዚአብሔር ቃል መድረክ መራቅ የለብንም። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። በመንፈሳዊ ኃይል ተጎብኝተን በክርስቶስ ስጋና ደም ተማርከን የመንግስት ወራሾች እንድንሆን አምላካችን ያብቃል።